ከባድ ነው። እኔ ሲ አሁን ላይ በእውነት ከወለድኩኝ በኋላ ድሮም ሴት ልጅ ሴት ልጅ መገመት አይቀር ማለት የግድ እናት መሆን አይጠበቅብኝም ስለ ሴት ልጅ ሀስልም ሆነ ከባድ ኃላፊነት ለመረዳት ግን ከወለድኩኝና ካየሁት በኋላ ከእርግዝና የጊዜ ጀምሮ በጣም እግዚአብሔርን ያየሁበት ጊዜ እና አሁን ላይ ደግሞ ወንዶች በተለይ ሚዲያ ላይ ሴት ልጅ ሲሳደቡ ሲያንቋሽሹ ምናምን ሲል መድሃኔዓለም እላለሁ በቃ ተፈጥረው ከሴት ነው ልጅም እግዚአብሔር ሴት ልጅ ያስቀየመ እውነት እግዚአብሔርን ይቅር ይሏል ብዬ አላስብም በቃ የበደለ እውነት ስማ እኔ ወንድ ልጅ የወለድኩትና የመጀመሪያው ሮል የሚሆነው ሴት ልጅ አክብር ነው በቃ እንዴት አድርጌ እንደማሳድገው ነው አስበው እውነት ስማ እግዚአብሔር ይቅር አይላችሁም ወንዶች እንደዛ የምታረጉ ሴት ልጅ የምትበድሉ በእውነት ይቅርላችሁ። ስማ ነረብ ስማ አያስፈራም። በእውነት ትክክለኛው ሰው ሲሆን፣ ከእግዚአብሔር የተሰጠ ሰው ሲሆን፣ የምር የሚወዳቸው የምትወዱት ሰው ሲሆን አያስፈራም። ለመጋባት ጓደኞቻችን ስለገቡ ወይ እድሜያችን ስለደረሰ ወይም መውለድ ስላለብን ካገባ ነው ችግሩ። ሆነ መልካም እድል። አካውንትሽን ፎሎ አደርጋለሁ ፖስት ምናምን አረጋልሻለሁ ቪዲዮ ፖስት ስታረጊሽ ፊቴ ድሮም ያን ያህል እንትን የሚል ፊት አይደለም፣ የሚያስቸግር ፊት አልነበረም። ግን አሁን ላይ እውነት ለመናገር ያን ያህል ጎበዝ አልሆንኩም። ትሪት ያደረኩት አይደለም። አንስች ጋር እንደ ጉግር ወታብኛ ወጥታብኛለች ምናምን፣ ግን በተፈጥሮም ያን ያህል ጉግር ምናምን አይወጣብኝም። ብዙ ብዙ ለዛ ነው አለሁልሽ። የውዬ እናቴ እንዴት ነሽ? እሺ ኦርድዬ ምን አልሽኝ? በጣም አመሰግናለሁ አሜን አሜን አሜን አመሰግናለሁ አላለቀም ኒው ዮርክ ማለት ነው ያለኝ አላለቀብኝም እናቴ መቀባት ሰንፌ ነው አልፎ አልፎ ነው እየተቀባ ያለት እንደድሮ ብዙ አልቀባ በሶስት ሶስት ጊዜ በኦፕራ ሲሆን አስቡት የሰው ልጅ ሰርቪስ ማም ብቻ ለሆነ ትዳር ቆንጆ ትዳር ወይ ደግሞ አሪፍ ነው ደስተኛ የሆነ ትዳር ነው ለማለት ሚስት ወይም ደግሞ ባል ብቻ ማለት ነው? ወይ ደግሞ የአንዱ ሰው ጥሩ መሆን ትዳርን ጥሩ ነው ላስብሎ ይችላል። ምን ብላ ታስባል? ስራ ነው ብዬ ሰርቶ ነው ትም የደስታ ቦታ የሚያደርጉትም የፍቅር ቦታ የሚያደርጉትም ሁለት ሰዎች አብሮ ሰርቶ። ስለዚህ አንድ ሰው ብቻ ትዳርም ጥሩ የአንድ ሰው ጥሩነት ትዳርም ጥሩ ሊያደርጓቸ ትዳር እኮ ሼር ካምፓኒ ነው። ሼር ካምፓኒ ነው፣ ሃምሳ ሃምሳ ፐርሰንት። ስለዚህ እኔ ምን ለማለት የፈለኩት ይመስለኛል፣ ብዙ ጊዜ አሁን ለምሳሌ በአንተ ሳይድ ያሉ ጓደኞች የአንተን ጥሩነት በጣም ስለሚያውቁ ወይኔ በቃ እሱን ያገኘች ሚስት አፈሰች በቃ፣ ፀዴ ትዳር ነው የምትኖረው ይላሉ። እኔ ግን በዛ አላም የአንድ ትዳር ቆንጆ መሆን የሁለታችን ማስተዋጽኦ አለ። ስለዚህ የሆነ ጥሩ ትዳር ስታዩ ሴቷን ብቻ ስለምታቋት እሷ ፐርፌክት ነች ብላችሁ ስለምታስቡ ወይ እሷን ያገኛሙ አፈሳት በሉ። ያኛውም ትዳር ያኛውም ፓርትነር ጥሩ ስለሆነ ነው ትዳር ጥሩ ይሆን። ስለዚህ ይሄ ለማለት ፈልገኝ አደርኩ። መጀመሪያ ያወቅነው ጥር ሀያ ነበረ። እና በቃ ኦልሬዲ እንዴት ነው መሰላችሁ? በጣም ያመመኝ ነበረ፣ በጣም እየደከመኝ ነበር፣ ጠቁሬ ነበር በጣም ምናምን፣ እዚህ ጋ ምናምን ቆሬ ራሱ እየተላላጠ ምናምን ነበረ። ከዛ ተጠራጠርኩኝ ና ፔሬድ፣ ያው በግልጽ ነው የምናወራው መቼስ ምን ያው እንዲጠቅማችሁ ለእናንተም። እና ፔሬድ ገና ገና ቀኑ ራሱ አልደረሰም መምጣት ያለበት ቀን ማለት ነው። ግን በቃ እንደዚህ ስሜት የተሰማኝ ነው። ከዛ ጉግል አረኩኝና ከመቅረቱ በፊት የሚታዩ ምልክቶች እንዳለ አያቸዋለው ራሴ ላይ ማለት ነው። ይደክመኛል፣ ምግብ ፍላጎት የለኝም ምናምን። ከዛ ተጠራጥር ያለው ግን ደግሞ በቃ ፈርቻ አለው ነው ማለት ማለት ነው። ከዛ ምን ቀን ነው መሰላችሁ? ማክሰኙ ቀን ነበረ። ከዛ የሆነ ቦታ ሄጄ ነበር እና መምጣት ከነበረበት አምስት ቀን ጠበቅኩኝ፣ ማለት ነው ነው አይደለም የሚለውን ለማየት። ከዛ በኋላ ቤት ስገባኔ ቅዱሴ ቀድሞኝ ገብቶ ቤት ነበረ። ከዛ ብቻ ጥሩ ሙድ ላይ ስላልነበረ ልነግረው ስላችሁ፣ ማለት ላጓጉ አልፈለግኩም። ግን ከስሜቱ እንዲወጣ ሳላረግዛ አልቀርም አባቴ ምናምን ስለው ሙድ አተያዥ ምናምን አለኝ እና ከዛ ከጓጓት በኋላ ደግሞ መልሼ መረጋጋት አልቻልኩም በቃ ማልቀስም አልቻልኩም እንግጫለው በጣም ከዛ ኋላ አይ አንቺ ስለማትችበት ነው ከዛ ደገም ነው ሁለተኛው ላይ አሁንም ሁለት መስመር ነው እኔም ለራሴ ማመን አልቻልኩም ግን የእውነት የዛ ሰዓት ላይ ግን እያልኩኝ የነበረው እሱን አጓጉቸው እንደዛ ፈራው ደግሞ እና በቃ ጌታ እውነት ባይሆን እንኳን እዚች ጋር ምልክቷን ቀይርልኝ በቃ ምልክቷን ብቻ በውስጤ ስር ነበር ምልክቷን ብቻ ቀይርልኝ እና እንደው በኋላ ላይ ቢያንስ የሆነ ምክንያት ይፈጠር ምናምን እያልኩኝ ነበር ከዛ አሁንም ሁለት መስመር ሆነ ማለት ነው በቃ ግራ ገባኝ በጣም ግራ ገባኝ በቃ በቃ አለምንም በቃ ነው እና ለአሁንም ማለት ነው ከደስታው ማለት ከዛ ቤት ሄደ። መሽቷል እኮ በጣም አራሳት ነው። ከዛ ነርሱ ነርሱ የመሰለው ምንድነው ቦይፍሬንድ ሆኖት ምን ሆኖ ሊሻመጠጥ መስሎት እርግጠኛ ነህ ነው ይለዋል። እውነትህን ነው ምናምን ሲለው ከዛ ብታምነው ነው የሚሻልህ ይለዋል። ጀለስ ደግሞ ማለት ነው። በቃ ከዛ በኋላ እሪ እሪ በሪ እሪ በሪ ሆነ ምናምን ከዛ በኋላ መዳን ያለን ሄድን ምናምን በቃ ማታ ማለት ነው በቃ አልተኛንም ነው ከዛ አልተኛንም ነው። በቃ በማግስቱ ማርያም ነበረች ታቦትናን የ ይወጣ ነበረ። ከዛ ቤተ ክርስቲያን ሄድን በቃ እግዚአብሔር አስገርሙ ዝም አለን በቃ ቅዱሴ ደህና ነው። ለማሳከውን እሺ እናቴ አዎ። ዮርዲ መቼ ዕለት ነው? ቅዳሜ ዕለት ከትናንት ወደም ተገናኝተን ነበረ። ያው እንደዚህ በአንዴ በቀላሉ የሆነ በቲም ነገር የሚወስኑት ነገር ስለሆነ አሳውቅሻለሁ ብለውኛል። ጨርሽ በወራሽ ይሻላል ብዬ ዓለም ላይ ሰባት ነጥብ ስምንት ቢሊዮን ሕዝብ አለ። ከዛ ውስጥ አንድ ቢሊዮን በላይ የሚገመተው ሰው የሞባይል ስልክ አለው። ተንደላቀህ የምትጠቀመው ስልክና ላፕቶፕ በየሆስፒታሉ የምትታከምባቸው ዘመናዊ ማሽኖችና ሌሎች በቻርጅ የሚሰሩ ኤሌክትሮኒክስ መሳሪያዎች አንዲት የአፍሪካ ሀገር ከሌለች የሉም። እንዴት ትላላችሁ? ኮልታን ከሚባለው ማዕድን አለ። ከዚህ ድንጋይ መሰል ማዕድን ውስጥ ደግሞ ታንታለም የሚባለ ፓውደር ወይም ዱቄት ይወጣል። ለምን ካላችሁ ደግሞ የያዝከው ስልክ ቻርጀር ተደርጎ ጥቅም ላይ የሚውለው ወይም የሚሰራው ከዚህ ኮልታን ከሚባለው ማዕድን ውስጥ በሚወጣው ታንታለም በሚባለው ዱቄት ወይም ፓውደር ነው። ይህ ማዕድን ደግሞ በስፋት ያለው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ ነው። 80% የሚሆነው ኮልታን የሚገኘው ከዚች የዓለማችን እጅግ ድሃ ከሆነች እና ከቆረቆዘች ሀገር ነው። አፕል፣ ማይክሮሶፍት፣ ቮዳፎን፣ ኖኪያ፣ ሳምሰንግ፣ ህዋዊ የፈለግከው ምርት መጥቀስ ትችላለ። ስልካቸው የሚሸጡልህ ከኮንጎ በህጋዊም ሆነ በህገ ወጥ መንገድ በሚያስኮበልሉት ኮልታን ሰርተውልህ ነው። አፍሪካ አይለፍልሽ የተባለች በቸነፈር በችጋር በበሽታ፣ በድህነት፣ በስቃይ በጦርነትና በሞት የተሞላች ገፊ አህጉር ናት። ኮንጎ በታሪኳ ተረጋግታ የማታውቅ ትልቅ ሀገር ናት። ሀገሪቷ መረጋጋት እንኳን ብትፈልግ የውጭ ኃይሎች በተለይ ምዕራባውያኖች እንድትረጋጋ አይፈልጉም። ለምን መሰላችሁ? ይህች ሀገር ተረጋግታ ሰላማዊ መንግስት መስርታ በየጫካው መሳሪያ ታጥቀው የሚጓጉ አማጽያን ወደ ሰላም ድርድር መጠው ሙስናን አስወግዳና ተቋሞቿን አጠናክራ ከመጣች አደጋው ለነሱ ከባድ ነው። እንደ ኮልታን ያለ የዓለም ቴክኖሎጂ ሳምባ የሆነው ማዕድን ባለቤት የሆነችው ሀገር እንዴት ነው እንድትረጋጋ የምታደርገው? ነገ ኮልታን የምሸጠው በዚህ ዋጋ ነው፣ መደራደር አለብኝ ምናምን ብላ ብታስቸግረስ? ስለዚህ እንደ ልብህ ይህችን ሀገር ይቺ እንደ ሀገር መዝረፍ የምትችለው መቼም ሰላም እንድታገኝ ባለማድረግ አማጽያኖችን በተዘዋዋሪም ሆነ በቀጥታ መንገድ በገንዘብ እና እና በክላሽ እንደ ልብ እየረዳ እርስ በርስ እንዲጨራረሱ በማድረግ እና ያልተማረው ሕዝቧ መቼ እም እንዳይሰለጥን በማድረግ ነው። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምናላችሁ፣ ዛሬም እንደተለመደው በአዲስ ዝግጅት ተመልሰን መጠናል። እስከ ዝግታችን ፍጻሜ አብራችሁ እንድትቆዩ ግብዣችን ነው። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ ማድረግ ቤተሰብ ይሁኑ። ሁሌም አዳዲስ መረጃዎች እንዲደርሷችሁ የዶል መተኗ መጫን እንዳይዘነጉ። ቪዲዮን ላይክ ማድረግ እንዳይረሱ። የሚያሳዝኑ ጥሬ ሐቆች ይህንን ኮልታን የተሰኘን ማዕድን የሚያወጡ ምስጊን ኮንጎ ዜጎች በወር ጥሩ ተከፈላቸው ከተባለ እስከ 50 ዶላር ድረስ ብቻ ነው። አርባ ሺህ የሚጠጉ ዕድሜያቸው ከ15 ዓመት በታች የሚሆኑ ህጻናት ትምህርታቸውን አቁመው ይህንን ማዕድን ቀኑን ሙሉ ሲፈልጉና መሬት ሲቆፍሩ ይውላሉ። የአውሮፓውያን አቆጣጠር ከ1998 ጀምሮ ይህንን ማዕድን በማውጣት የተሰማሩ ስድስት ሚሊዮን የሚሆኑ የሀገሪቱ ዜጎች እስካሁን በቀጥታም ሆነ በተዘዋዋሪ መንገድ እንደሞቱ ይነገራል። በወር እስከ 10 ሺህ ሰው ይህንን ማዕድን ለማውጣት ሲል በሚፈጠር ግጭት ይረግፋል። ህዝቡ ይህንን ማዕድን ፍለጋ ሲኳትን፣ ዶኖቹን መንጥሮ መንጥሮ ሀገሪቱን ምድረበዳ ሊያደርጋት ነው። የዱር እንስሳት ማደሪያ ያጣው እየተሰደዱ ነው። ማዕድኑን በዋነኝነት የሚያወጡት ህፃናትና ሴቶች ናቸው። የማዕድን ቦታዎች ደግሞ ወጥ በሆነ መንገድ ከሀገሪቱ መንግስት ጋር የተያያዙ አይደሉም ወይ በመዝባሪ የውጭ ባለሀብቶች ወይ ደግሞ ሀገሪቷ ውስጥ በሚንቀሳቀሱ ህገ ወጥ አማጽያን የተያዙ ናቸው። ደላላዎቹ እነሱ ናቸው። አብዛኛዎቹ ማዕድን በህገ ወጥ መንገድ በአማጽያኖቹ አማካኝነት ከሀገር ይወጣል። ከዛም በዚህ ሆነ በዛ ቅድም የጠቀስኳቸው ግዙፍ የስልክ አምራች ኩባንያዎች ጋር ይሄ ማዕድን ይደርሳል። ሚሊሻዎች ወይም አማጽያኖቹ ከዚህ ማዕድን ሽያጭ ያገኙትን ገንዘብ ትምህርት ቤት፣ ጤና ጣቢያ ወይም መንገድ አይደለም የሚሰሩበት የሚገራረም ጥይት ነው የሚሸምቱበት። ከዛ እርስ በርስ ይናጩበታል። አብዛኞቹ የዚች ሀገር መሪዎች ሀገሪቷን ሊያሳድጉ ወደ ስልጣን አይመጡ፣ ይልቁንስ ዘርፈው ዘርፈው ከዛም የዘርፉትን ገንዘብ አውሮፓና አሜሪካ አስኮብለው ጥለዋት ይሄዳሉ። ይህ ማዕድን በሩዋንዳ የዘር ጭፍጨፋ ወቅት ሳይቀር አስተዋጽኦ አበርክቷል። ማዕድኑ በህገ ወጥ መንገድ አብዛኞቹ ጊዜ የሚኮበልለው በጎረቤት ሩዋንዳ በኩል ነው። በወቅቱ የሩዋንዳ መከላከያ ይህንን ማዕድን በመሸጥ ብቻ ወደ 250 ሚሊዮን ዶላር አግኝቷል። ገንዘቡን ደግሞ በወቅቱ ለምን መሸመቻነት እንደዋሉት እናንተ ታውቁታላችሁ። ስናጠቃልለው ኮንጎ የዓለማችን እጅግ በጣም ሀብታም ሀገር ናት። 30% የዓለማችን ዳይመንድ እዛ ነው 8 80% የዓለም ኮልታን የሚወጣው ከዛ ነው 3 33% የዓለም ኮፐር ክምችት ያለውም እዛው ነው። የወርቅ የነዳጅ፣ የዩራኒየም፣ እና የዝንክ ከፍተኛ ክምችት ሳይቀር አላት። በጣም የሚዘገንን ጥሬ ሀቅ፣ ኮንጎ 24 ትሪሊየን ዳላር የሚገመት ገና ያልተነካ አንታብድ ማዕድን አላት። እንዳትረሱት የአሜሪካ ጂዲፒ ራሱ ሀያ ሁለት ትሪሊየን ዳላር ነው። ይች ሀገር ቢያልፍላት ሰላም ብትሆንና ህዝቦቿ ቢነቁ ሙሉ አፍሪካን ቁጭ አድርጋ መቀለብ ትችል ነበር። ነገር ግን እንዳለመታደል ሆኖ ይህንን ሁሉ የተፈጥሮ ሀብት የያዘች ሀገር የዓለማችን እጅግ ድሃ ሀገር ሆና ህዝቦቿ ሲበዘበዙ ሲራውና በጦርነት ስትታመስ ከማየት በላይ የሚያበሽቅ የሚያቃጥል የሚያንገበግብና የሚያናድድ ነገር ምን አለ? ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ እንደምን አላችሁ? ለዛሬ ያዝንላችሁ ዝግጅት ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችን ስለቆያችሁ ምስጋናችን ከልብ ነው። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም አዳዲስ ቪዲዮዎች ስንለቅ እንዲደርሱት የደወል በተኗን መጫን እንዳይዘነጉ። ሀሳብ አስተያየት ካላችሁም ኮሜንት ላይ አስቀምጡልን። ቪዲዮ ከተመቻችሁ ደግሞ ላይክ እና ሼር ማድረጉን እንዳይዘነጉ። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ እናመሰግናለን።